ግንቦት 9 መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። የመምህራንን ፍለጋ መከተል እኔ ክርስቶስን እንደምመስለው እኔን ምሰሉ ወንድሞቼ ሆይ አመሰግናችኋለሁ። ዘወትር ታስቡኛላችሁና ያስተማርኋችሁንም ትምህርት ጠብቃችኋልና። ነገር ግን የወንድ ሁሉ ራሱ ክርስቶስ የሴትም ራሷ ወንድ የክርስቶስም ራሱ የእግዚአብሔር እንደሆነ ልታውቁ ወዳለሁ። የጸሎት ሥርዓት ራሱን ተከናንቦ የሚጸልይ ወይም የሚያስተምር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትከናነብ የምትጸልይ ወይም የምታስተምር ሴት ሁላ ራሷን ታዋርዳለች። ራሷን እንደ ተላጨች መሆኗ ነውና ሴት ካልተከናነበች ትላጭ ወይም ጠጉሯን ትቁረጥ። ለሴት ጠጉሯን መቁረጥ ወይም መላጨት ውርደት ከሆነ ትከናነብ። ወንድ በሚጸልይበት ጊዜ ሊከናነብ አይገባውም፣ የእግዚአብሔር አርያውና አምሳሉ ነውና። ሴትም ለባሏ ክብር ናት። ሴት ከወንድ ተገኝታለችና፣ ወንድ ግን ከሴት የተገኘ አይደለም። ወንድ ስለ ሴት አልተፈጠረም፣ ሴት ስለ ወንድ ተፈጠረች እንጂ። ስለዚህም ሴት ስለ መላእክት ሥልጣን ለራሷ ሊሆን ይገባል። ነገር ግን አሁን ሴት ከባሏ ትለይ፣ ወንድም ከሚስቱ አይለይ። ሁላችሁም በጌታችን ኑሩ። ሴት ከወንድ እንደተገኘች እንዲሁ ወንድ ከሴት ተገኘ። ነገር ግን ሁሉ ከእግዚአብሔር ነው። እስኪ እናንተ ራሳችሁ ፍረዱ። ሴት ወደ እግዚአብሔር በምትጸልይበት ጊዜ ልትከናነብ አይገባምን? ተፈጥሮስ አያስረዳችሁምን? ወንድ ግን ጠጉሩን ቢያሳድግ ነውር ነው፣ ለሴት ግን ጠጉሯን ብታሳድግ ክብሯ ነው። ለሴት ጠጉሯ እንደ ቀጸላ ሆኖ ተሰጥቷታልና። ነገር ግን የሚጠራጠር ቢኖር እኛ ወይንም የእግዚአብሔር ቤተ ክርስቲያን እንዲህ ያለ ልማድ የለንም። ይህንንም የነገርኋችሁ ላመሰግናችሁ አይደለም፣ በምትሰባሰቡበት ጊዜ ወደ ዝቅተኛ እንጂ ወደ ሚሻል ግብር አትሄዱምና። መጀመሪያዊቱ የሐዋርያው የቅዱስ ጴጥሮስ መልእክት። የቤተሰብ አስተዳደር። እንዲሁ እናንተ ሚስቶች ሆይ ከእነርሱ እንዳንዱ ለቃሉ የማይታዘዝ ቢኖር ከሴቶች መልካም ሥራ የተነሣ ያዩ ዘንድ ያለ ጥርጥርም ሰውነታቸውን ይጠቁሟት ዘንድ ለባሎቻችሁ ተገዙ። እየፈራችሁም በንጽሕና አካሄዳችሁን አሳምሩ። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይንም ዋጋው ብዙ የሆነ ልብስን በመጎናጸፍ የውጭ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ጸጥ ያለ መንፈስ ያለው የማይጠፋና የተሰወረ የልብ ሰውነት ይሁንላችሁ። ቀድሞም እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበሩ። እንዲሁም ሳራ ለአብርሃም ትታዘዘው ነበር፣ ጌታዬም ትለው ነበር። እናንተም ከሚያስደነግጥ ነገር ምንም ሳትፈሩ በበጎ ሥራ ልጆቹ አሁኑ። እንዲሁም እናንተ ባሎች ወይ ከሚስቶቻችሁ ጋር ስትኖሩ ሚስቶቻችሁን አታቃሉ። የሴቶች ተፈጥሯቸው ደካማ ነውና ጸሎታችሁ እንዳትሰናከል ሚስቶቻችሁን አክብሩ። እነርሱ ከእናንተ ጋር ክብርና ሕይወትን ይወርሳሉና። የሐዋርያት ሥራ። በመካከላቸውም ቀይ ሐር የምትሸት ከትያጥሮውን አገር የመጣች እግዚአብሔርን የምትፈራ አንዲት ሴት ነበረች። እግዚአብሔርም ልቦናዋን ከፍቶላት ነበረና ጳውሎስ የሚያስተምረውን ታደምጥ ነበር። ስሟም ልድያ ይባል ነበር። እርሷም ከቤተሰቦቿ ጋር ተጠመቀች። ለእግዚአብሔር አማኝ ካደረጋችሁኝስ ወደ ቤቴ ገብታችሁ ደሩ ብላ ማለደችን፣ የግድም አለችን። ጋኔን ስለሚጥላት ሴት። ለጸሎት ስንሄድም የሟርተኝነት መንፈስ ያደረባት አንዲት ልጅ አገኘችን። በጥንቆላም የምታገኘውን ብዙ እጅ መንሻ ለጌቶቿ ታገባ ነበር ከዚህም በኋላ ጳውሎስንና እኛን እየተከተለች እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯችኋል እያለች ትጮኽ ነበር። ብዙ ቀንም እንዲሁ ታደርግ ነበር። ጳውሎስንም አሳዘነችው። መለስ ብሎም መንፈሰ ርኩስ ከእርሷ እንድትወጣ በጌታችን በኢየሱስ ክርስቶስ ስም አዝዣሃለሁ አለው። ወዲያውኑም ተዋት። ጌቶቿም የምታገባላቸው የጥቅማቸው ተስፋ እንደቀረ ባዩ ጊዜ ጳውሎስንና ሲላስን ይዘው በገበያ እየጎተቱ ወደ ገዢዎች ወሰዷቸው። የዮሐንስ ወንጌል ለአብ ያለው ሁሉ የእኔ ነው። ስለዚህም ከእኔ ወስዶ ይነግራችኋል እላችኋለሁ። ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ፣ ወደ አብ እሄዳለሁና ደቀ መዛሙርቱም እርስ በርሳቸው ጥቂት ጊዜ አለ አታዩኝምም ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ ወደ አብ ሄዳለሁና፣ የሚለን ይህ ነገር ምንድን ነው ተባባሉ። ይህ ጥቂት የሚለው ምንድን ነው? የሚናገረውን አናውቅም አሉ። ጌታችን ኢየሱስም ሊጠይቁት እንደሚሹ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ ስላልኋችሁ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ፣ እናንተ ታለቅሳላችሁ፣ ታዝኑማላችሁ፣ ዓለምም ደስ ይለዋል፤ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለ ደረሰ ታዝናለች። ነገር ግን ልጇን ከወለደች በኋላ ስለ ደስታዋ ከዚያ ወዲያ ምጧን አታስበውም በዓለም ወንድ ልጅን ወልዳለችና። እናንተም ዛሬ ታዝናላችሁ፣ እንደ ገናም ማያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። ስንክሳር፣ ቅድስት ዕሌኒ ንግሥት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ዘጠኝ በዚች ቀን የጻድቁ ንጉሥ ቆስጠንጢኖስ እናት ቅድስት ዕሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሁና አሳለች፣ ወደ ባሕር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል አገር ደርሳ የበርናጥያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷንም አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነውን ቆስጠንጢኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጇም በነገሠ ጊዜ ወደ ኢየሩሳሌም ሄደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጪ፣ የከበሩ ቦታዎችንም ስሪ የሚላትን በሕልሞ አይታ እንዴት እንዳየች ይህንን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህም በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎችን በበድኑ ላይ አኖረች፣ አልተነሳም። ከዚህ በኋላ ሦስተኛውን መስቀል በላዩ አኖረች። ያን ጊዜ ሞት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህም በኋላም ዜናቸው በመስከረም ወር በ17 የተጻፈ፣ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሠራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሠራ ብዙ ገንዘብ ሰጠችው። ከዚህም በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችና ርስቶችን ለድሆቹና ለምስኪኖቹም እንዲሁ ከሠራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋም ሰማንያ ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።